ሰላም ጤና ስጥልን ውድ ተመልካቾቻችን ከቶፕተን ኔትወርክ ወቅታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርሶቹን የኢትዮጵያ ሃይማኖት ተቋማት ጉባኤ ከሰሞኑን በእስልምናና ና በኦርቶዶክስ ሃይማኖት አማኞች ነን ባዮች መካከል የሁለቱንም ሃይማኖት አብሮነት እሴት በሚያንቋሽሹ መልኩ በማህበራዊ ሚዲያ የሚለቀቁ አንዳንድ አስተያየቶች እንዳሳዘኑት አስታወቀ። የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ ሕግ ወጥ ነው ሲል አስጠነቀቀ። አዲስ አበባ የሚገኙ ወንዞች በከፍተኛ ብክለት መጠቃታቸው ተነገረ። በትግራይ ክልል ላለው ወቅታዊ ሁኔታ የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግ የክልሉ ጊዜያዊ አስተዳደር አሳሰበ። በወረባቦ ወረዳ ዋና አስተዳዳሪ አቶ ፈንታው ከበደን ጨምሮ ሶስት ሰዎች በታጣቂዎች በተፈጸመባቸው ጥቃት ተገደሉ። በአበባና ፍራፍሬ ልማት የተሰማራው የጀርመኑ ኩባንያ ከአማራ ክልል ጠቅልሎ መውጣቱን አስታወቀ። የኢትዮጵያ ሃይማኖት ተቋማት ጉባኤ ከሰሞኑም በእስልምና ና በኦርቶዶክስ ሃይማኖት አማኞች ነን ባዮች መካከል የሁለቱንም ሃይማኖት የአብሮነት እሴት በሚያንቋሽሽ መልኩ በማህበራዊ ሚዲያ የሚለቀቁ አንዳንድ አስተያየቶች እንዳሳዘኑት በሰጠው መግለጫ አስታውቋል። ሁለቱንም ሃይማኖቶች አስመልክቶ ክብረ ነካዊ መልእክቶችን የሚያስተላልፉ ግለሰቦች ሕገ ወጥነት ከማስፋፋት ተቆጥበው የሕግ የበላይነት እንዲያስቀድሙ ና ከድርጊታቸው እንዲታቀቡ አሳስቧል። በአማኞች መካከል የሚደረግ ስርዓት የለሽና አንዱ የሌላውን የሚያወግዝ የሚያጠለሽና ክብረነካዊ ወንጀል ነው ብሏል። በግለሰቦችና በቡድኖች የሚደረጉ የሃይማኖት ጥላቻ ንግግሮች በየትኛውም ሃይማኖት ሊወክሉ እንደማይችሉ አመላክቷል። በማህበራዊ ሚዲያ ሃይማኖትን ሽፋን አድርገው አብሮነትን ሊሸረሽሩ የሚችሉ ግጭት ቀስቃሽ መልእክቶችን የሚያስተላልፉ አካላት ጉባኤው በጽኑ እንደሚያወግዝ መግለጫ የሰጡት የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደል አስታውቀዋል። ሀሳብን በነጻነት የመግለጽ መብትን ተጠቅሞ የሌሎችን መብት መንካት በዝምታ መታለፍ የለበትም ያለ ጉባኤው፣ የሚመለከታቸው አካላት አፋጣኝ ሕጋዊ እርምጃ እንዲወስዱ ማሳሰቡን ከተገኘው መረጃ መለክታል። ወቅቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በእስልምና አማኞች መካከል ትልቅ ቦታ የሚሰጠው የጾም ወቅት እንደመሆኑ አማኞች ጾምና ጸሎታቸው ላይ እንዲያተኩሩ የኢትዮጵያ ሃይማኖት ተቋማት ጉባኤ መልእክት አስተላልፏል። የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ ህገ ወጥ ነው ሲል አስጠነቀቀ። የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ በሚል ስም የሚንቀሳቀስ አካል ያለ ምንም ሕጋዊ ፈቃድ የኢንቨስትመንት አገልግሎት መስጠት መጀመሩን አሳውቋል። ባለስልጣኑ ይህ አካል የመጀመሪያው የኢንቨስትመንት ባንክ ነኝ ብሎ ድረገጽ ከፍቶ ማስተዋወቁን ገልጿል። ባለስልጣኑ በወጣው መግለጫ መሰረት ታኪሎ ኢንቨስትመንት ባንክ በካፒታል ገበያ አገልግሎት ሰጪነት ፍቃድ አስጣጥና ቁጥጥር መመሪያ ቁጥር 980 አዝባር 2016 መሰረት ፍቃድ ሳያገኝ አገልግሎት እየሰጠ ነው። በዚህ ምክንያት በኢትዮጵያ ውስጥ የካፒታል ገበያ አገልግሎት እንዲሰጥ ያልተፈቀደለት አካል መሆኑን አሳውቋል። በተጨማሪም ባለስልጣኑ የካፒታል ገበያ አገልግሎት መስጠት የሚያስችል በህጋዊ መንገድ የተመዘገበና ፈቃድ ያላቸው አካላት ብቻ መሆናቸውን አስገንዝቧል። ግለሰቦችና ድርጊቶች ከዚህ አካል ወይም ከሌሎች ፍቃድ ከሌላቸው የካፒታል ገበያ አገልግሎት ሰጪዎች ጋር ማንኛውንም አይነት ኢንቨስትመንት እንቅስቃሴ እንዳያደርጉ አሳስቧል። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን በመዲናዋ የሚገኙ ሰባ ስድስቱም ወንዞች ከፍተኛ ብክለት እየደረሰባቸው መሆኑን አስታውቋል። በዚህም ጉዳይ ላይ የግንዛቤ ማስጨበጫ መድረክ ያዘጋጀው የአዲስ አበባ ደንብ ማስከበር ባለስልጣን የከተማ ወንዞች የኢንዱስትሪና የመኖሪያ ቤት ቆሻሻ መቀበያ ሆኗል ብሏል። የአካባቢ ሕግ ተከባሪነት ዳይሬክተር አቶ ለሜሳ ጉደታ አዲስ አበባ 65 በመቶ የሚሆነውን ኢንዱስትሪዎች በሚገኙባት በመሆኗ ተገቢው ሕክምና ያልተደረገለት ቆሻሻ ወደ ወንዞች እንደሚለቀቅ ገልጸዋል። በመሆኑም የአዲስ አበባ ወንዞች ለምን አገልግሎት የማይውሉ ሆነዋል። 76ቱም የተበከሉ ወንዞች ወደ ትንሹና ትልቁ የአቃቂ ወንዝ የሚገቡ ሲሆን ሁለቱ ወደ አባ ሳሙኤል ግድብ ይገባሉ። ባለስልጣናቱ ነዋሪዎችና ኢንዱስትሪዎች ደንብ 180 አዝባር 2017 እንዲያከብሩ ጥሪ ያቀረቡ ሲሆን ጥሰት ለሚፈጽሙ ከ20 እስከ 1 ሚሊዮን ብር የገንዘብ ቅጣት እንደሚጣልም አስጠንቅቀዋል። በትግራይ ክልል ላለው ወቅታዊ ሁኔታ የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግ የክልሉ ጊዜያዊ አስተዳደር አሳሰበ። የትግራይ ጊዜያዊ አስተዳደር በክልሉ በጸጥታ ኃይሎች ስም እየተንቀሳቀሱ ባሉ አካላት የፕሪቶሪያ ውል ሲፈርስና የትግራይ ሕዝብ ወደ ዳግም ጥፋት ሲገባ ዝም ተብሎ መታየት የለበትም አለ። የፌዴራል መንግስት እነዚህን አካላት የትግራይ ሕዝብም ሆነ ጊዜያዊ አስተዳደሩን የማወክሉ መሆኑ ተገንዝቦ አስፈላጊውን ድጋፍ ማድረግ አለበት ብሏል። ጊዜያዊ አስተዳደሩ ይህንን ያለው በትግራይ ክልል ያለው ወቅታዊ ሁኔታ በተመለከተ መጋቢት 3 2017 ዓ.ም በወጣው መግለጫ ነው። አስተዳደሩ በዚሁ መግለጫው በጥሩ ወር አጋማሽ ከተደረገው የትግራይ ሰራዊት ከፍተኛ አዛዦች ስብሰባ ወዲህ የተከሰቱ ጉዳዮችን ዘርዝሯል። አስተዳደሩ ወንጀለኛ ከሚለው ቡድን ጋር ወግነዋል ያላቸውን የሰሜን ምስራቅና ደቡብ ግንባር ሰራዊት አዛዦች ህገወጥ ተግባርን ከሰሞኑ ሲፈጽሙ መቆየታቸውን ገልጿል። እነዚህ ህገወጥ ድርጊቶችና አደገኛ አካሄዶች እንዲቆሙ ለትግራይ ሰራዊት ዋና አዛዥ ባለፈው የካቲት ወር መጨረሻ ትእዛዝ ቢሰጥም ይህ ሳይሆን ቀርቶ የጥፋት ተግባራቱና ከፋ ሁኔታ መሸጋገሩን ጊዜ አስተዳደሩ በመግለጫው ላይ አመላክቷል። ይህንንም ተከትሎ በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች መቀጠላቸውን ጊዜ አስተዳደሩ አሳውቋል። ጊዜ አስተዳደሩ ይህንን ከማለቱ አስቀድሞ መግለጫ ያወጣው የደቡብ ምስራቅ ዞን አስተዳደር በአዲ ጉደም ከተማ ነዋሪዎች ላይ ትላንትና በተከፈተው ተኩስ አራት ሰዎች በከባዱ መቁሰላቸውን አሳውቆ ነበር። ወረባቦ ወረዳ ዋና አስተዳዳሪ አቶ ፈንታው ከበደን ጨምሮ ሶስት ሰዎች በታጣቂዎች በተፈጸመባቸው ጥቃት ተገደሉ። በአማራ ክልል ደቡብ ወሎ ዞን የወረባቦ ወረዳ አስተዳደር የሆኑት አቶ ፈንታው ከበደን ጨምሮ ሶስት ሰዎች ትላንትና መጋቢት ሁለት ሁለት ሺ አስራ ሰባት አመተ ምሕረት በታጣቂዎች በተፈጸመባቸው ጥቃት መገደላቸውን የወረባቦ ወረዳ አስተዳደር አሳውቋል። የአስተዳደሩ ኮሚኒኬሽን በይፋዊ የፌስቡክ ገጹ ላይ ትላንትና ማምሻውን ባወጣው የሀዘን መግለጫ እንዳስታወቀው የወረዳው ዋና አስተዳዳሪ የነበሩት አቶ ፈንታው ከበደ የወረዳው ፖሊስ ጽፈት ቤት የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አዲስ ዘመን ፍስሀና ሹፌር አቶ ከበደ እንድርስ የተገደሉት ለመስክ ስራ በወጡበት ወቅት የታጠቁ ጽንፈኛ ኃይሎች ባደረሱት ጥቃት ነው ብሏል። ሕዝቡን ለማገልገል ደፋ ቀና ሲሉ በጉዞ ላይ የነበሩት የወረዳ አመራርና ባለሙያዎች መንገድ ላይ አድፍጠው ጠብቀው ገድለዋቸዋል ያለው መግለጫው፣ ጽንፈኛ ኃይሎች በሀሳብ ትግል ማሸነፍ ያልቻሉትን በጠመንጃን ለማስፈጸም መሪ በሄደበት እየጠበቁ ተደብቀው ጥቃት በማድረስ ና በመግደል አላማቸውን ለማሳካት እየጣሩ ይገኛሉ ሲል አክሏል። በአበባና ፍራፍሬ ልማት የተሰማራው የጀርመኑ ኩባንያ ከአማራ ክልል ጠቅልሎ መውጣቱን አስታወቀ። የፖለቲካ መረጋጋትና ወታደራዊ ውጥረት በምክንያትነትን አስቀምጠዋል። በአማራ ክልል በአበባና ፍራፍሬ ልማት ተሰማርቶ የነበረው ሴሌክታዋን የተሰኘው የጀርመን ኩባንያ ክልሉን ጥሎ መውጣቱንና ስራዎቹን ወደ ኬንያና ዩጋንዳ ማዘዋወሩን አሳወቀ። ኩባንያው በቅርቡ በወጣው መግለጫ ላይ ላለፉት ሁለት ዓመታት የነበሩት ዋና ዋና የሎጂስቲክስ ችግሮች ከፍተኛ ጥረት ቢደረግም በቋሚነት ሊፈቱ እንዳልቻሉ ገልጾ በኢትዮጵያ ስራውን ለማቋረጥ የደረሰበትን ውሳኔ በጥንቃቄ የታሰብበትና ለመጨረሻም አስፈላጊ ሆኖ የተገኘ መሆኑን ጠቁሟል። ኩባንያው በአማራ ክልል ምዕራብ ጎጃም ዞን ሰሜን አቸፈር ወረዳ ከምትገኝ ኩንዝላ ከነበረው ቦታ ወደ ኬንያና ኡጋንዳ ማዘዋወሩን ከአንድ ሺህ በላይ የስራ ዕድሎችን እንደሚያስቀር እንዲሁም በአካባቢ የሚኖሩ እስከ 10 ሺ የሚደርሱ ሰዎችን ህይወት በቀጥታም ሆነ በተዘዋዋሪ እንደሚጎዳ ተገልጿል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።